የኮሪደር ልማት ፕሮጀክት ከተሞችን ተመራጭ የቱሪዝምና የኢንቨስትመንት መዳረሻ እንዲሆኑ ታቅዶ እንደ ሀገር እየተተገበረ የሚገኝ የልማት ፕሮግራም ነው። ከተሞች ያሏቸውን ተፈጥሯዊና ሰው ሰራሽ ሀብቶች በተገቢው መንገድ ጥቅም ላይ እንዲያውሉ ከሚያስችሉ የልማት ስራዎች በዋናነት ይጠቀሳል። ከተሞች በፕላን የተደገፈ አሰራርን እንዲከተሉ ለማስቻልና የከተማ መሬት አጠቃቀም ዘዴን ተግባራዊ በማድረግ ላይ እንደሚገኙ የፌዴራል ከተማና መሠረተ ልማት ሚኒስቴር መረጃ ያመላክታል። የከተማ መሬት አጠቃቀም ፕላን 30 በመቶ ለመንገድ፣ 30 በመቶ ለአረንጓዴ ልማትና 40 በመቶ ለግንባታ እንዲውል ተደርጎ መዘጋጀቱ መንግስቱን መረጃው ይጠቁማል። ይሁን እንጂ በርካታ ነባር ከተሞች አወቃቀርና አመሰራረታቸው በፕላን የተደገፈ ባለመሆኑ የመሬት አጠቃቀም እክሎች እንዲፈጠሩ አድርጓል። በዚህም በቂ መሠረተ ልማትን ያላሟሉና ከደረጃ በታች የሆኑ በርካታ ከተሞች መፈጠራቸውን የሚኒስቴሩ መረጃ ይጠቁማል። በአሁኑ ወቅት በሁሉም የአገሪቱ አካባቢዎች እየተከናወነ ያለው የኮሪደር ልማት በከተማ ፕላንና በመሬት አጠቃቀም የነበሩትን ችግሮች ለመቅረፍ አስተዋጽኦው የላቀ ነው ተብሏል። የከተሞችን እድገት መሰረታዊ ለውጥ ለማምጣት አረንጓዴ ስፍራዎችን በማስዋብና ያለአግባብ ታጥሮ የቆዩ መሬቶች ጥቅም ላይ እንዲውሉ የኮሪደር ልማቱ ምቹ መፍትሄ መፍጠሩም ይጠቀሳል። ከዚህም ባሻገር የዜጎችን ፍትሐዊ የመሰረተ ልማት ተጠቃሚነትን በማረጋገጥና ከተሞችን በማዘመን ተወዳዳሪ እንዲሆኑ የኮሪደር ልማቱ ትልቅ መነቃቃት ፈጥሯል። በአሁኑ ወቅት የኮሪደር ልማት ስራዎች በሁሉም ክልሎች ባሉ ስልሳ ከተሞች ተግባራዊ እየተደረገ ይገኛል ከነዚህ መካከል መካከል ከ30 በላይ ከተሞች የመጀመሪያውን ዙር አጠናቀው ወደ ሁለተኛው ዙር የተሸጋገሩ ሲሆን ከ300 በላይ ፕሮጀክቶች ተጠናቀው አገልግሎት መጀመራቸውን የተለያዩ መረጃዎች ያመላክታሉ። ለተለያዩ አገልግሎቶች የሚውሉ ከ500 ኪሎ ሜትር በላይ የመንገድ ግንባታዎች የፕሮጀክቱ አካል እንደሆኑም ተጠቁሟል። የሁለተኛው ምዕራፍ የኮሪደር ልማት ከተጀመሩባቸው ከተሞች መካከል የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግሥት የፖለቲካና የአስተዳደር ማዕከል የሆነችው ቦንጋ ከተማ አንዷ ናት። ታዲያ በከተማዋ የተጀመረውን የኮሪደር ልማት በዞኑ የሚገኙ መምህራንና የትምህርት ባለድርሻ አካላት ጎብኝተዋል። መሰናዷችንም ትኩረት አድርጓል። አብራችሁን ቆዩ። ሁለተኛው ምዕራፍ የኮሪደር ልማት ፕሮጀክት በሁለት ተቋራጮች የተያዘ ና በአርባ አምስት ቀናት ውስጥ ይጠናቀቃል ተብሎ የታቀደ ሲሆን ፕሮጀክቱ የእግረኞች መንገድን ጨምሮ የአገልግሎት መስመሮች፣ የአረንጓዴ ልማትና የኤሌክትሪክ መስመሮችን አካቷል። ይሄ ፕሮጀክት የሁለተኛ ዙር የኮሪደር ልማት ነው። የቦንጋ ከተማ አንደኛውን ዙር አቅም በፈቀደ ጨርሰን ሁለተኛውን ዙር ጀምረናል ና ሁለተኛው ዙር ከገበያ ሜዳ እስከ መስጊድ በሁለት ተቋሪዎች የሚመራ ፕሮጀክት ነው እና በከተማችን ውስጥ ብዙ ፕሮጀክቶች አሉን። በኮሪደር የያዝ ናቸው። ወደ 18 ፕሮጀክቶች እዚህ ያመጣናቸው ግን በምክንያት ነው። ስለዚህ በምክንያት ያመጣናቸውን ሌሎቹ ያስረዳሉ እንዴት እንደሆነ ና ይሄ አካባቢ የሚታወቅ ስለሆነ ከዚህ ቀደም ትንሽ አስቸጋሪ ቦታ ነው እንደምታዩት በተገቢው መንገድ የመንገድን ወሰን አስከብረን ወይም ራይት ኦፍ ወይ አስከብረን ግንባታ ጀምረናል ና እዚህ ውስጥ የሁላችሁም ድርሻ አለ። ይሄ ድርሻ ደግሞ በቀጣይ በቦንጋ ላይ የሚፈጥረው ትልቅ ተጽዕኖ አለ። አዲስ ገጽታ ነው እንደምታዩት፣ ቦንጋ ከተማ ከምታወቅበት ገጽታ ወጥታ ደግሞ በአዲስ ገጽታ መጥታለች እና በአጠቃላይ ሰባት ሜትር ከሀያ ወገብ አለው። ሰባት ሜትር ከሀያ ውስጥ ዋናው የተቀናጀ የመስመር ዝርጋታ ነው። በአንድ በኩል የውሃ የቴሌ የመብራት መስመር የሚያልፍበት ላይን አለን። የእግረኛ መንገድ አለ። የአረንጓዴ ቦታ አለንና ማረፊያዎች እንደዚሁ የኤሌክትሪክ መስመር ዝርጋታዎች ያካተተ ነው። በተያዘው በጀት ዓመት የአምስት ኪሎ ሜትር የኮሪደር ልማት እቅድ ተይዞ እየተሠራ ይገኛል። በዚህም ደረጃውን የጠበቀና የቦንጋ ከተማን ገጽታ የሚገነባ ሆኖ እንደሚከናወንም ተመላክቷል። እና እኛ እንደ ከተማ አስተዳደር በዚህ በያዝነው ዓመት ውስጥ የአምስት ኪሎ ኮሪደር ልማት እቅድ ዜን እየሰራ እንገኛለን። ይሄኛውን ሰፈር ትንሽ ለየት ያደረግ ነው ከኋላ የምታዩት ግንባታ ነው። ከኋላ የምታዩት ግንባታ ዝም ብሎ የተገነባ ግንባታ አይደለም። እጅግ በጣም ዋጋ የተከፈለበት ነው። እስቲ እዚህ ከምታዩት ውስጥ ገባ ወጣ ቤት ካለ ነገሩ፣ ሁሉም ቤት ቀጥ ያለ እስትሬት ነው። ይሄን ለማድረግ እንግዲህ ትልቅ ዋጋ ተከፍሏል። ከበስተጀርባ ደግሞ ሄዳችሁ ብታዩ ከኋላ የገነቡት ግንባታ እጅግ በጣም ከፍ ያለ ነው። ቦታው ገደላማ ስለሆነና እዚህ ላይ ሁለታችንም ተቀናጅተን ስለሰራን በተወሰነ መልኩ የቦንጋን ከተማ ገጽታ ሊቀይር የሚችል ፕሮጀክት ጀምረናል። አዳዲስ ፕሮጀክቶች ሲመጡ አብረው የሚነሱ ጥያቄዎችና አሉታዊ አስተሳሰቦች እንደሚኖሩ ይታሰባል። ይሁን እንጂ ፕሮጀክቱ የሚገነባበት አካባቢ ያሉት ነዋሪዎች ከሚመለከታቸው ባለድርሻ አካላት ጋር በመወያየት የንግድ ቤቶቻቸውን በማፍረስ ለልማቱ ተባባሪ ሆነዋል። ስለዚህ ይህንን ፕሮጀክት ስንሰራ ቀድመን ከአካባቢ ማህበረሰብ ጋር ተግባቦት ፈጥረን ነውና ተግባቦት ፈጥረን የአካባቢ ማህበረሰብ ሊያግዘን ዝግጁ ሆኖ ንብረቱን ከፍሎ አንስቶ ራሱ በገዛቸው ቤቱን አፈርሶ ማለት ነው። እንደገና ደግሞ ገንብቶ ትልቅ እኛ ካወጣ ነው በጀት በከፍተኛ እጥፍ በጀት አውጥቶ ይህንን የአማረ ገጽታ እያሳየን ነውና እዚህ ላይ እኛ ብዙም አንልም። ይህንን ስራ ስናፈርስ ጀምሮ ሲያግዙን የነበሩ የአካባቢ ማህበረሰቦች አሉና ለነሱ እድል ሰጥተን ስለነበረው ነገር እነሱ ቢናገሩ ይቀላል። ለግንባታ አስቸጋሪ ሆኑ ቦታዎችን ለኮሪደሩ ከማመቻቸት አንጻር ጥረት የተደረገ ሲሆን በድጋሚ ህንፃዎችን ከመገንባት አኳያ ከፍተኛ ወጪ ያወጡ ሲሆን ድካማቸውና ልፋታቸው አሁን ላይ ለሚታየው ለውጥ ፋይዳው የላቀ ነው። ስራው የመጀመሪያ ስለሆነ ለልኬትም አላመቸም ነበር። አምስት ሜትርም ተብሎ ነበር፣ ሰርተን ነበር፣ እንደገና አፈረስን ሀይ? መሆን የለበትም ሰባት ሜትር ከሀምሳ መሆን ከሀያ መሆን አለበት ተባለ። እንደገና የሰራ ነውን በፈቃደኝነት አፍርሰን ሰባት አሁን የሚታዩት ከዚህ ችግራችሁ ጠርዝ እስከ ኮሎኑ ድረስ ሰባት ሜትር ከሀያ ነው፣ ከታች ጀምሮ እስከ ጫፍ ድረስ ማለት ነው። ይሄ እንግዲህ ምንድነው? ለዚህ ስራ ሁሉ ትልቅ መሥዋዕትነት ያደረገው ባለቤት ነው። የማዘጋጃ ባለሙያዎች ያግዞናል እዚህም ያለን የተወሰኑን ባለሙያዎች በመተጋገዝ የምንሰራውን የራሳችንን ብቻ ሳይሆን የሌላውንም ሁሉ እየለካን አብረን አሁን እዚህ በአማረ ሁኔታ ጠርዙን ጠብቆ ሰባት ሜትሩን ጠብቆ እንዲሰራ ትልቅ የባለቤት አስተዋጽኦ አለው ማለት ነው። በራሳችን ይሆናል ብለን ወደ ስድስት ሜትር ለቀን የሰራነውን በራሳችን ወደ ሰባ ሰማንያ ሺ ያወጣነውን ካከሰርም በኋላ እንደገና ሰባት ሜትር ካያ ነው የተባለውን አመራሮቻችን ቢሮ ሳይቀመጡ ከከንቲባም ጨምሮ ከብልጽግና ፓርቲም ጨምሮ አቶ እንዳሻም አቶ በረከትም እዚህ መጥቶ እኛን አሳምኖ እኛም ደግሞ ወደ ኋላ ሳንል ልማት የጋራችን ነው ብለን ወደ ልማት ገብተን ይህ ደረጃ ላይ ደርሰናል። ዛሬ ኮሪደር ሲመጣ በየቱ ለማፍረስ ግራ ይገባል። ሰው ልጅ ግን ካመንበት በራሱ ጊዜ መዶሻ ይዞ ህንጻውንም ያፈርሶ የኔ መቼ ነው ያለ ዛሬ እስከ ማርያም ሰፈር ድረስ በመስራት ያለበት ህዝብ ነው ያለ። ስለዚህ ይህ ተሞክሮ ለሀገራችንም ለውጥ ስለሚያመጣ ባላችሁበት ሀገርም ያው ህዝብን ያሳመነ ልማት ወደ ኋላ ስለማይመለስና ህዝብን ያላሳመነ ልማት ወደ ኋላ ስለሚቀር ይህንንም ላደረጉልን ክብር ከንቲባችንና ማዘጋጃ የገቡት አቶ በረከትን በጣም እናመሰግናለን። ቀንና ሌሊት ያው የሚያግዙትን መንድሶች በመላክ እኛም የዜጋ ችግር አለ ስንል ተደውሎ መጥቶ የውሃ መስመርም ሆነ የመብራት መስመር ላልተወሰነ ጊዜ መብራት ባለማንሳታቸው በራሳቸው ትራንስፖርት ሄዶ መብራት ኃይልን አሳምኖ ይሄ ለልማት ነውና ህዝባችን ያው የተጎዱ ያሉት እየተነሳ ያለበት ብሎ በራሳቸው የሚከፈለውን ለመብራት ኃይል ከፍሎ ዋጋ ከፍሎ ለዚህ ያበቁትን ከንቲባውንም ሆነ ከተማ ማዘጋጃ ቤቱን በጣም እያመሰገንን ባላችሁት ሀገር በዚህ አይነት ህዝብን አሳምናችሁ እናንተም እያደረጋችሁ ነው። ለመምራን ብዙ አይነገርም። ይህንን ለማየት እና ያው ለውጡም የጋራችን ነው ብሎ ለመጣችሁት እንግዶቻችን በጣም እንወዳ ነው እናከብራለን። ስናፈርስ እኮ እያለቀስ እናያፈረስ ነው። ዛሬ እኔ ሳይ ግን ተደስቻለሁ። እንኳንም አፈረስኩ ባይነት ለምን በሚፈርስበት ጊዜ ብቻ የሚያስገኘው ጭንቀት ብቻ ሳይሆን ከፈረሰ በኋላ ምንድን ነው ያገኘ ነው። እኔ እዚህ ሰማንያ ስምንት ዓመተ ምህረት ነው የተሰራው። የጀመርኩት በቦት ጫማ ነው የሚገባ ከመስኪት ተነስቶ በዚህ ማንም ወንድ አልፍም። ዛሬ እግዚአብሔር ይመስገን በነጠላ ጫማ መመላለስ ጀምረናል። ይህም ደግሞ የልፋት ውጤት ነውና ሁሉም በየቦታው የአመራር ኃላፊነት ብቻም ሳይሆን ነዋሪው ራሱ ለእኔ ምቹ ነው ወይ የሚኖረው ለልጅ ልጄ ቀጣይ ለሚኖረው ኢነ በሚደክምበት ሰዓት ሌላው በሚወለድበት ሰዓት እንዴት ቢሆን ነው አገራችን ሚለማው የሚለውን ሁሉም መውሰድ መቻል አለበት፣ ባይነኝ ነው። የጉብኝቱ ተሳታፊዎችም ከተሞች ሲለሙና ለነዋሪዎችም ምቹ ሲሆኑ ለዜጎች የሚኖረው ፋይዳ ከፍተኛ መሆኑን አሁናዊ የቦንጋ ከተማ ለውጥ ዋቢ ነው ይላሉ። ያው ሌሎች አካባቢዎች ላይ ከተሞች ሲለሙ ለማየት ምቹ ሲሆኑ ማራኪ ሲሆኑ በጣም እንመኝ ነበር፣ እና ይሄ ስራ ደግሞ በእኛ አካባቢ መጥቶ አሁን በመሰራቱ እኔ በግሌ በጣም ደስ ብሎኛል። ለምን በፊት ላይ ውበት የሌለው አካባቢ ነው። ሱቆች ብዙም የሚማርኩ አይደሉም። የቤቶች ስታንዳርድ በዛው ልክ እኩል አልነበረም። ግንባታውም አሁን ምቹ ያልነበረበት ሁኔታ ነው። ግን አሁን ከተማ አስተዳደሩ ሕብረተሰቡን ግንዛቤ ፈጥሮ ሕብረተሰቡ ከተማው መልማቱ ለራሱ መሆኑን ተረድቶ ከተማውን ለማስዋብ የሄደበት ርቀት እጅግ በጣም የሚበረታታ ነው። ያው አስተያየት ከሰጡ ሰዎች እንደተረዳ ነው ምን ያክል ህብረተሰቡ ግንዛቤ እንዲፈጥር ከተደረገ ከተሞችን ማልማት እንደሚችል አካባቢውን ጽዱና ማራኪ ማድረግ እንደሚችል ያየንበት ሁኔታ ነው ያለውና ከዚህ አንጻር እዛ ያየነው ጅምር ስራ እጅግ በጣም የሚማርክ ነው። በአጠቃላይ ከተማው ላይ ደግሞ ሙሉ በሙሉ ቢለማ ቦንጋ ምን ያክል የሚያምር ከተማ ነው። ለምን እኛ ከሌሎች ከተሞች ጋር እያነጻጸርን በጣም ለራሳችን ዝቅተኛ ግምት ሰጥተን ነው ከዚህ በፊት ስንነጋገር የነበረው። አሁን ግን ከተሰራ ውጤታማ የሆኑ ነገሮችን ማምጣት እንደሚቻል የአመራር ቁርጠኝነት፣ የህብረተሰብ ቁርጠኝነት ካለ ተነሳሽነት ካለ ተናቦ ተመካክሮ ተወያይቶ መስራት ካለ ምን ያክል መልማት እንደሚቻል የሚያሳይ ስለሆነ እኔ እጅግ በጣም ደስ ብሎኛል። በእውነት ለመናገር እንደዚህ የተሰራ ሁላ አልመሰለንም ነበረ። ተስፋ ሰጪ የሆኑ ነገሮች ናቸው ያሉት ወጥ በሆነ መንገድ በፊት ወደ ገበያ ሜዳ ስንሄድ መንገዱ በጣም ጠባብ ነበር፣ ላይ እግረኛ ይሄ ሰፋ ተብሎ እየተሰራ ያለበት ሁኔታ ቤቶች ዩኒፎርምሊ በሚያምር ሁኔታ የተሰሩበት ሁኔታ ነው ያየ ነው። በጣም ለሌሎችም ተስፋ የሚሰጥ ሌሎችም ተነሳሽነት የሚያነሳሳ ነገር ስለሆነ ባየሁት ነገር በጣም ደስተኛ ነኝ። ቦንጋ ላይ ያለው ለውጥ ለእኛ ላይታየን ይችላል፣ እዛው ከተማ ውስጥ ያለን ለኛ ግን ሌላ ቦታ ቆይቶ የሚመጣው ትላንት ቦንጋ የሚያቅ ዛሬም ቦንጋን ሲያይ ትልቅ ለውጥ ነው ያለው። እሱን ለውጥ ደግሞ በጋራ ተረባርቦ ሰርቶ ከሌላ ከተሞች ጋር ተወዳዳሪ እንድትሆን የማድረግ ስራ ከሁላችን የሚጠበቅ ሆኖ ሳለ ኮሪደሩም በልዩ ሁኔታ እንደ ከተማችን እኔ ማየው የእግረኛው እንኳን መሸጋገሪያ መንገድ የሌለበት ቦንጋ ከተማ አሁን በነጻነት ከላይ እስከታች የምንንቀሳቀስበት ሁኔታ፣ ይሄ ለውጡ መንግስት ያመጣው ሀሳብ ስለሆነ በዚህ ኢኒሽየቲቭ ደግሞ ከተማችንን እንዴት አድርገን ከዚህ የተሻለች ከተማ ፈርጃ እንድ የሆነችውን ከተማ እንዴት አድርገን በጋራ ሰርተን የተሻለች ጅማን፣ አዲስ አበባን፣ ሐዋሳን እናድርጋት የሚሉ ከሁሉም ማህበረሰብ ዘንድ የሚጠበቅ ሲሆን የጋራ ርብርብ የሚፈልግ መሆኑን ነው እኔ የተረዳሁት። አስተያየት ሰጪዎቹ ያዩትን ለውጥ ለአብነት የገለጹ ቢሆንም ከጊዜ ወደ ጊዜ እየጨመረ ካለው የነዋሪ ቁጥር የተነሳ የከተማዋን ደረጃ ማሳደግ ይገባል። በቀጣይ ከተማው የተሻለ ደረጃ ላይ መድረስ እንዲችል የሁሉንም ርብርብ የሚጠይቅ ሲሆን የቦንጋ ከተማ ተሞክሮ ወደ ሌሎች ከተሞችና አካባቢዎች ተግባራዊ እንዲሆን መሰራት ይኖርበታል። ኮሪደር ስራ ሲባል ስሙ ለእኛ ቀላል ይመስላል። ብዙ ሀብት የሚፈልግ ብዙ ጉልበት የሚፈልግ መንግስትና ህብረተሰቡ እጅና ጓንት ሆኖ መስራት የሚያስፈልግ ተግባር መሆኑን ነው እኔ የተረዳሁትና በተጨማሪ ደግሞ ኮሪደር ላይ ያለውን የቦንጋን ተሞክሮ ወደ አካባቢያችን ወስደን በጋራ ለመስራት ከህዝባችን ጋር ተነጋግረን የጀመርናቸው ነገሮች ቢኖሩም በሰፊ ሁኔታ የማስቀጠል ግዴታ ስላለብን እሱን የተረዳንበት እና ወስደን ወደ ማህበረሰባችን አስርጸን በጋራ የምንሰራበት ሁኔታ ነው ያለው። ሲያልቅ ደግሞ ለከተማችን ትልቅ ውበት የሚሆን አካባቢያችንን የበለጠ እንዲያምር የሚያደርግና ሰዎች በነጻነት ወጥተው ገብተው የሚኖሩባት ጽዱ እና ምቹ የሆነ ከተማ ከመፍጠር አንጻር እጅግ በጣም ትርጉም ያለው ስራ ነው እየተሰራ ያለው። እኔም በዚህም እጅግ በጣም ደስ ብሎኛል። ከእኛ ጋር የሚሄዱ ብዙ መምህራን በስራው እጅግ በጣም ደስተኛዎች ናቸው። ለምን እኛ ቤት ውስጥ ሆነን የምንናገረው እና አሁን ወጥተን የምናየው ነገር የተለያየ ከመሆኑ አንጻር ሰዎች በሚያዩት እጅግ በጣም የሚደሰቱ መሆናቸውና ደግሞ ከተማ አስተዳደሩ ሌሎች ወረዳዎች ላይ ያላየነውን ነገር ነው እያሳየን ያለው ባለፈውም በዚህ ልክ መምህራንን አወያይተዋል። የሚሰሩ ነገሮችን እንድናውቅ ግንዛቤ እንድንፈጥር ተደርጓል። ለምን መምህራን ትውልድ ቀራጭ ስለሆኑ የሚሰሩ ነገሮችን ተረድተው ለሌሎች እያስረዱ ከሄዱ ሀገራዊ እድገቱን የሚቀጥል ሁኔታ በትውልድም አእምሮ እየቀረጹ ስለሚሄዱ እጅግ በጣም ደስ የሚል የሚማርክ ነገር ነው ያየ ነው ይህን ተሞክሮ ሌሎች አካባቢዎችም ወስዶ ዛሬም እንግዲህ ትውልድ እየቀረጸ ያለው ብዙ ማህበረሰብ ውስጥ መግባት የሚችል መምህር ነው። ይህንን ነገር የጎበኙትም ሌሎች አስተላልፈው ሌሎችም ይህንን ተሞክሮ ወስዶ እንደሚሰሩም ተስፋ አደርጋለሁ። የመንገድ ኮሪደር ልማት በዓለማችን አያሌ ውድና ውብ ዘመናዊ ከተሞችን ፈጥሯል። በኮሪደር ልማት ከተሞች ማኅበራዊ ግንኙነታቸውን ማጠናከር፣ የእግረኞችን ደህንነት እንዲጠበቅና ንጹሕ አየር እንዲሰፍን ሚናው እየጎላ ነው። ለአብነት በሲንጋፖር የመንገድ ኮሪደር ልማት ከህዝብ ማመላለሻ አገልግሎት ስርዓት ጋር ተዋህዶ የተነደፈ ነው። የኮሪደር ልማቱ ዘላቂ ልማት የሰፈነበትና ለኑሮ ምቹ ከተማ እውን ማድረግን ያለመ የከተማ ፕላን አካል ነው። በሲንጋፖር የመንገድ ዳር ኮሪደሮቿ ባቡሮችን አውቶቡሶችና ታክሲዎችን ጨምሮ የወንዝ ላይ ማመላለሻ አውታሮች ጋር ያለ አንዳች ችግር ተዋህደዋል። አካባቢው አረንጓዴ ገጽታን በመላበሱ ለመንገዶቹም ልዩ ውበት ሆነዋል። ታዲያ በቦንጋ ከተማ የተጀመረውን ሥራ በአጭር ጊዜ በማጠናቀቅ የህብረተሰቡን ጥያቄ ለመፍታትና የከተሞችን የረጅም ጊዜ የዕድገት ህልም ታሳቢ ያደረገ ሥራ ማከናወን ይጠበቃል መልእክታችን ነው።